ሰላም ቤተሰቦች እንዴት ናችሁ? ዛሬ በጣም ብዙ ሰዎች ገንዘብ እያገኙበት ያለውን አሪፍ ፕላትፎርም ያመጣሁላችሁ ዌብ ሳይት አፕሊኬሽን ነው። ልክ እንደነ ሉሊፖፕ ምናምን ሳይሆን ይሄኛው ደግሞ ቻት በማድረግ በጣም በቀላል መንገድ ቻት ስታደረጉ፣ ቴሌግራም ናችሁ ላይ ቻት ስታረጉ ወይም የሆነን ስክሎር ስታደርጉ ገንዘብ ይሰጣቸዋል። ማለ በጣም አብዛኛው የዩኒቨርሲቲ ተማሪዎች፣ የተለያዩ ሰዎች በጣም በአስራ ስምንት እስከ አርባ ባሉ ሰዎች በጣም የተሰራ ገኘ በጣም ብዙ ገንዘብ እየገኘንበት የተባለ ነው። እኔ አብረን ዛሬ ሪቪው እናደርገውና አብረን እንዴት እንደሚሰራ ያሳያቸዋለሁ። ስሙ ኮንሶ ይባላል። እዚህ ጋ እንደምት ኮንሶ ላይ ኮንሶ እንዴት አድርጋችሁ እንደምትወርዱ ላሳያችሁ። እዚ ጋ ፕሌይ ስቶር ልትገቡ እና ከዛ እዚህ ጋ ሰርች የምትለውን ትነክታችሁ እዚህ ጋ ሰርች የምትለውን ነክታችሁ ከዛ

ስትሉ ቀጥታ እዛ እዚች ጋር የሰርች ሰርች ትሉሳላችሁ ማለት ነው። ከዛ ሰርች ስትሉ ውስጥ እንደምትመለክቱት እኔ ስለአውረድኩት ነው። እናንተ ግን እዚህ ጋር እንደምትመለኩት ኢንስታ ብላችሁ ኮንሶ ኮሚኒቲ ን ቴሌግራም ይላል ማለት ቴሌግራም ላይ ስስጽፉ ቴሌግራም ቻ ስታደረጉ ገንዘብ ትሰሩበታላችሁ ማለት ነው። ምንም እናንተ ነገር እንትን አይለም። ግን እናንተ በምጽፉበት ሰዓት በቃ ከሌላ ውስጥ ጋር ቴሌግራማችሁ ላይ የሆነ ነገር ስታደረጉ ገንዘብ ይቆጥርላቸዋል ማለት ነው። ለዛ አሪፍ ነው ማለት ነው። በጣም አሪፍ ነው ለዛ በዚህ መንገድ መሳቸው ያላችሁ ማለት ነው። እሺ አሁን ምን እናደርጋለን ማለት ነው? እዚህ ጋር እንወጣለን እዚህ ጋር ከዛ ኮንሶ አፕ ላይ ተስነኩ እኔ ኦረዲ ሎጊን ያደረግያሉ። ልክ እናንተ ኮንሶ ውስጥ ስገቡ ምን ብላችሁ ትነካላችሁ ማለት ነው፣ እንትን ታደርጋላችሁ ማለት ነው። ስልክ ቁጥራችሁን ታስገባላችሁ። ከዛ ስልክ ቁጥራችሁ ያስገባችሁበት ቴሌግራም አካውንት ላይ ይላክላቸዋል እንትን ኮድ ይላክላችሁና ታስገባለች። ወደ ኤስኤምኤስ ሳይሆን ወደ ዋትሳፕም ሳይሆን ወደ ቴሌግራም አቹ ላይ ነው የሚላከው ማለት። ይሄ ኮንሶል ልክ እንደ ቴሌግራም ተጠቀሙት። ይሄኛውን ቴሌግራም አላ ይሄኛውን ቴሌግራም እንደዚህኛው ላይ የምትጠቀሙት ሆን አንድ አይነት ነው ማለት። እንደዛ አርጋችሁ ተጠቀሙ ነው። ካልገባችሁ ኮሜንት ላይ ጻፉ፣ ችግር የለውም ኮሜንት ላይ ጻፉ። እሺ አሁን ላሳያችሁ መጀመሪያ አፕሊክ ልክ ስገቡ እንደዚህ ሆናል። ይሄ የራሳችሁ ይሆናል ማለት ነው። እዚጋ ፕሮፋይል በቃ ቴሌግራም እንደምጠቀሙት ያሳያቸዋል። እዚጋ ሁሉ ነገር ያሳያቸዋል ማለት ነው። አሁን እንዴት አድርገን እንደምንሰራ ላሳያችሁ። እዚጋ ምን እንደምናደርገው ማለት ነው። እዚጋ ቴሌችኛው እዚጋ እንደምትመለከቱት ፓርት ዋን ይቀጥላል። ገና ጨረስኩ። ፓርት ዋን ይቀጥላል። ፓርት ዋን አሁን ፓርት ዋን ነው። ቀጣይ ፓርት ቱ ምለቅላችኋል። ካልገባችሁ ፓርት ቱ ብላችሁ ጻፉ። እዚህ ጋር ልክ እናንተ እንደገባችሁ ምን ታረጋላችሁ? እዚህ ጋር ልክ እንደገባችሁ ማለት ነው እዚህ ጋር እንትን እና ሪፈራ ኮድ ስታስገቡ ደግሞ ሪፈራ ኮድ ስታስገቡላቸው ሌላም ተጨማሪ ገንዘቡ ይሰጣቸዋል ማለት ነው። ከእኔ በላይ ልክ ስገቡ አሪፍ ብር ይሰጣቸዋል። ዜሮ ነጥብ አንድ ነው መሰለኝ ይሰጣቸው፣ ዜሮ ነጥብ አንድ ዶላር ይሰጣቸዋል በእኔ በሪፈራር ኮድ ስገቡ ማለት ነው። እሱን እኔ አሁን እኔ አሁን ሪፈራ ኮድ አይሰጠኝም። ለምን እንደሆነ ታውቃላችሁ እዚህ ጋር ስለአይሰጠኝም ለምን እዚህ ጋር እንደምትመረጉት እንትን ላይ ገብታችሁ ሪፈራ እዚህ ጋር ሪፈራ የምትሆን ነታችሁ እዚህ ጋ ከመቶ ፖይንት ማለፍ አለባችሁ። ግዲዳ ከመቶ ፖይንት ማለፍ አለባችሁ። እዚህ ጋር ደግሞ አዳዲስ ነገሮች አሉ እናንተ ፖንታችሁ በጨመረ ቁጥር የሚሰጣችሁ ዶላር አለ። ለምሳሌ እዚህ ጋ ፎሎ ኤክስ የእነሱን ኤክሳችሁን ጎብላችሁ ትገባላችሁ። ከዛ በኋላ እዚህ ጋ ደግሞ ፎሎ ኮንሶ ቻናል ይላል፣ ማለት ኮንሶ ቻናላችሁን ቴሌግራም ቻናላችሁን ፎሎ ታደረጉና እናንተ ከመቶ ሰማንያ በኋላ በላይ ፖይንት ሊሆናችሁ ያስፈልቀ መቶ ሰማንያ ፖይንት ያስፈልጋቸዋል። እና ጓደኛችሁ፣ የጋበዛችሁት ጓደኛ ደግሞ ከመቶ ሰማንያ በላይ መሆን አለባችሁ ማለት ነው። ሁለታችሁም ከ280 በላይ መሆን አለባችሁ። ጓደኛችሁ የጋበዛችሁ ጓደኛ ከ250 በላይ መሆን አለበት። ከ250 በላይ እንትን መሆን አለበት። ፍሬንዳችሁ መሆን አለባቸው። እዚህ ጋር ደግሞ 145 ዶላር ሻችኋል። 145 ዶላር ሻችሁ ደግሞ እዚህ ጋር ምንድነው የምታረጉ መሰላችሁ? ሲፒ ወይም ፖይንታችሁ የእናንተ ፖይንት ከ350 በላይ ፖይንት

እስከ አምስት ዶላር ይሄዳል ማለት ነው በዚህ መንገድ እንኳን በቀላሉ ማግኘት ይችላላችሁ ሰው በመጋበዝ ሰው የመጋበዝ ሪፈራል ኮድ እንዲሰጣችሁ ከመቶ በላይ ፖይንታችሁ ይሄ መቶ ማለፍ አለባችሁ ከዛ ራሳችሁ ይከፍቱላቸዋል ከመቶ ማለፍ አለባችሁ ፓርትቱ ግን እለቅላችኋለሁ ግን እዚህ ጋር ከኮንሶ ፖይንታቸው ከመቶ ማለፍ አለባቸው ሪፈራል ኮድ ማስከፈት አሁን እንደምትመለከቱ እዚህ ጋር ሰላሳ ኮንሶ ፖይንት ማለት ዜሮ ነጥብ ዜሮ አንድ ዶላር ነው ማለት ነው እሺ አሁን ኮንሶል ፖይንትም ወደ ዶላር እየተቀየረ ነው የሚሰሩ እና አሁን እንዴት አድርገን ኮንሶ ፖይንት እንደምናገኝ ነው ማሳያችሁ እዚ ጋር እንደምናደርጉ ፈርስት እነዚህን ታስኮች በመሳት ነው ለምሳሌ እዚ ጋር በሌላ መንገድ ቅድም ነገር ቻት በማድረግ ሌላኛው ደግሞ ትራብ እዚ ጋ እንትን በማድረግ ስክሮል በማድረግ እንደምትመለከቱት እዚ ጋ ኮንሶ ፖይንት እዚ ጋ ይቆጥረልኛ ዚች ጋ እንደምትመለከቱት ይሄ እንትኑ

እዚህ ጋር እንደምትመለከቱት ዜሮ ነጥብ ስንት ሆነ? ላይ አራት ዘጠኝ ይሆናል። እንደዚህ እያደረግኩ እንኳን ገንዘብ መሳጨ ይሄ አሁን ኮንሶ ፖንት ዜሮ ነጥብ አምስት አራት ኮንሶ ፖንት አለኝ እንደምትመለከቱት። ይሄን እንደዚህ ስታደርጉ ኮንሶ ፖንት ይቆጥርላቸዋል ማለት ነው እንዳለ ማለት። እዚህ ጋር ሲ በምትለው ደግሞ በሌላ መንገድ ማግኘት ይችላል። እዚህ ጋር ዜሮ ነጥብ ዜሮ ሁለት ዶላር እና ሰላሳ ፖንት ማለት ዜሮ ነጥብ ዜሮ ሁለት ዶላር ኮምፕሌት ዩር ፈርስት ቻት ዩር ማርት ቻት የፈረስ ቻታችሁን ኮምፕሌት ስታደረጉ ይሰጣቸዋል። እዚህ ጋር ደግሞ ዜሮ ነጥብ ዜሮ ስድስት 60 ወይም ደግሞ 06 ዶላር ክሌም ዩር ፈርስት ሪዋርድ ፍሮም ኤቭሪ ታስክ ከሁሉም ታስካችሁ ሪዋርዳችሁን ስታገኙ 0 06 መጣችሁ እዚጋ ክሌም ማለት ትችላላችሁ ማለት ነው። እዚህ ጋር ደግሞ እንደዚህ አድርጋችሁ ማለት ይችላል። እዚህ ጋር ደግሞ በየቀኑ ስገቡ 15 20 እያለ ይሰጣቸዋል። ሁሌ እንደዚህ አሁን ዛሬ 15 20 25 በየቀኑ ዴ ፎ ዴ ፋ እያለ እስከ ዴ ስንታለ እስከ ዴ ቴን አለ 50 ድረስ ይሰጣቸዋል ማለት ነው። በአጠቃላይ 285 እንኳን በዲድ ቼክን ታገኛላችሁ ማለት ነው። በአስር ቀን ውስጥ ኮምፕሌት ስሪ ኮንስ ጌት አንሎክ ዘ ፕሪሚየር ቦነስ ያማ ዜሮ ጥ1 አምስት ያህል እስከ 30 ዶላር እስከ 30 ፖይንት ታገኝቸው ያላችሁ መቶ ፖይንት ጫቻ ወይ ስምንት አምስት ዶላር ማውጣት ያላችሁ እዚህ ጋር ማገኝ ሻላችሁ ክሌም መጣችሁ እዚህ ጋር ቻት አርጋችሁ እዚህ ጋር አምስት ጊዜ ቻት አርጋችሁ ክሌም ማድረግ ቻላችሁ እዚህ ጋር ፖይንታችሁን ክሌም ትላላችሁ ማለት ነው። ከዛ አሁን ዊዝድሮ እንዴት እንደምናደርግ በሁለተኛው ቪዲዮ ያሳያቸዋል። ዊዝድሮ አደራረግ ፓርት ቱ ላይ ጠብቁ። ግን ሌላም በደንብ አብራሪያ ስለምንፈልጉ ፓርት ቱ ብላችሁ ጻፉልኝ። ዊድሮ አደራረግ የመለቅላችሁ ይሆናል በቀጣይ ቪዲዮ። ማን ነው አሪፍ እንትን ነው ማን ነው እጅጋ እንደምትመ በጣም ብዙ ገንዘብ ትሰሩበታላችሁ። ብዙ ሰው እስከ 67 ዶላር ድረስ እየሰሩበት ነው። ቴሌግራም ላይ ራሱ እንደምት እጅጋ ደግሞ ማይኒንግ በማድረግ ማለትም እነዚህን በመጫወት እነዚህን ማይኒን አፖች በመጫወት።